ሮት በነገረቻቸው አሳዛኝ መርዶ ነገሩ ሳይቋጭ ቀርቷል። ህይወትና ዳዊት ከአቅማቸው በላይ የሆነ መርዶም ሰምተዋል። ከአቅማቸው በላይ እና ከቁጥጥር ውጭ ከሆነም በኋላ ጭንቅላቴን አመመኝ ብለው ሁለቶችም ምድር ላይ ተንፈራፍረው ይተቃቀፋሉ። ሜኪና ዳዊት ዳዊት ውጭ ቆይቶ በመጣ ጊዜ ወደ ውስጥ ሲገባ ሜኪን በር ላይ ያገኘዋል። ሚኪም የማውራ ነገር አለ እያለ ለማስቆም ይሞክራል። እህቴ ልያት ብሎም ወደ ውስጥ ይገባል። ዳዊትም ወደ ውስጥ ከገባ በኋላ ሳሮን የለችም። ተመልሶ ከወጣ በኋላ ሚኪን የት ነች ሳሮን በማለት ይጠይቀዋል። ሳሮን የለችም እንዴ? እንዴት ሊሆን ይችላል? ሁለቶችም በጥያቄ ይፋጠጣሉ። ሚኪም ጉዳዩ አሳሰበውና፣ አየውልህ ዳዊት፣ እኔ የምነግርህ ነገር አለኝ። ጉዳዩ እንደዚህ ነው በማለትም አስረድቶታል። እኔ ወደዚህ ቤት የመጣሁት እንደነገርኩ ከመጀመሪያ ጀምሮ ወደ ውጭ ሀገር ሊሄድ ሳይሆን ሳሮንን ለፖሊስ እጅ እሰጣለሁ ብዬ ነው። እሷን ለህግ ለማቅረብ ነው እንደዚህ የዋሸው። ስለዚህ እህት እንደሆነች አውቃለሁ። ግን ደግሞ እሷ የአጎቴ ገዳይ ነች ብሎ ይነግረዋል። ዳዊትም ሳሮን የት ነች እያለ የተጨነቀበት ባለበት ጊዜ አውቃለሁ የሚል ምላሽ ይሰጠዋል ሚኪ። እንዴት ይላል ዳዊት፣ እንዴት ሊያውቅ ቻለ ይህን ነገር ብሎ እንዲሁም ደግሞ ካወቀ በኋላስ ለምን ዝማ ላይ ብሎ የሆነ ጥያቄ ፈጥሮበታል። ሳሮንም ፊቷን ተሸፋፍና ነጠላ ለብሳ ወደ ውጭ ለማምለጥ ትሞከራለች። እያመለጠች እያለም ድንገት ከሩት ጋር መንገድ ላይ ይገጣጠማሉ። ሩትም በመንገዱ አቆመችና ሳሮን ወዴትም አትሄጂም የሚል ምላሽ ሰታታለች። ትንሿ እህቴ ምን እየሆንሽ ነው? ዞር በይልኝ ከፊቴ ብላታለች ሩት። ምንም እየተፋታቸች አልነበረም። ሳሮን እጅሽን ለፖሊስ መስጠት አለብሽ የሚል ምላሽም ሰታታለች ሩት ደግሞ ምን አጥፍቼ ነው እጄን ለፖሊስ የምሰጠው? እያለች አሁንም ክርክሮን ቀጥለዋለች። ቆይ ሲጀመር እኔ እንኳን ምንም ያላጠፋሁትን ባጠፋም እንኳን አንቺ እህቴ ስለሆንሽ ከጎን መቆም ሲገባሽ፣ ጭራሽ አንቺ የገንዘሃቲ ወስደሽ ለፖሊስ ልታሳስሬ ነው የሚል ምላሽም ሰጣታለ ሳሮን። አንቺ በጣም ክፉና ጨካኝ ሴት ነሽ፣ ሕፃናቶችንም ሽጠሻል እያለች አንበሩት ሩትም በጣም ኃይለኛ ስድቦችን እየሰደበች ነው። እሺ ስድቡንም ተቀብያለሁ፣ አሁን ግን ዞር በይልኝ ከፌቴ ብላ ገፍ ትራት ነበር ሄደችው ህይወትና ሳሚ። ህይወትም ስለ ሩት ላናገረ ነው ሩት ትክክለኛ እህቱ እንዳልሆነች ደዊት ታውቃለህ አይደል ብላ ስትጠይቀውም፣ ይህንንም አወቃችሁ እንዴ የሚል ምላሽ ነበር የመለስላት ሳሚ። እንዴት ማለት ይህን ነገር ታውቃለህ እንዴት ብላም ጠይቀዋለች። ይኸውልሽ ህይወት፣ እኔ ለልጅ የጥሩ አባት ነው መሆን የምፈልገው። ልጅን ማሳደግ እፈልጋለሁ። እባክሽ ይህንን ነገር ማወቅ የለባትም። ምንድን ነው የምትለው አንተ ደግሞ ወገኛ እያለች ህይወትም ስታጣጥለው ነበር። እኔ ባልነገራት ራሱ ፊትህን አይታ ትረዳሃለች። ምን አይነት አስመሳይና ጨካኝ ሰው እንደሆን ከአባቷ ማወቁ አይቀርም እያለች ነው ጽናትም። እንደዚህ እያወሩ ያለ ድንገት ሳሮንም ሽጉጧን ይዘ ትመጣለች። ህይወት ላይም ሽጉጡን አንስታ ትደቅነዋለች። አንቺ ዘረቢስ እኔማ አንቺን ሳልገድልሽ ለፖሊስ አልሰጥም። ከገደልኩሽ በኋላም ችግር የለብኝም አንቺን ከገደልኩ እያለች መዛቷን ቀጥለዋለች። ዳዊትም ድንገት ይመጣና እባክሽ ተረጋጊ እያለ እየለመናት ነው። ሳሚም ኧረ ተይ ሳሮን ይላታል። ህይወትም እንደውም በቃ ግደይኝ፣ ምን ታመጫለሽ? በቃ መሞት ነው የምፈልገው ትላፊ ለፊቷ ሄዳ ትቆማለች። ዳዊት ለመገላገል በገባበት ጊዜ ተተኩሷል። ሩትና ሚኪ መንገድ ላይ ናቸው እና ወደ ቤት እየተመለሱ እያወሩ ነው። ሚኪ ዛሬ በጣም ጎብዘሻል፣ ሳሮንን እኮ ፊት ለፊቷ ሄደሽ ተጋፈትሻት እያለ እያወራት ነው። እነሱም ድንገት በተተኮሰው ሽጉጥ ድምጡን በመስማት ወደ ውስጥ ይገባሉ። ሳሮንም በጣም ደንግጣለች። ወንድሜን ገደልኩት እያለች ከክፍሏ ሆና ትርበተበታለች። ሳሚ መጣና እባክሽ ሳሮን እጅሽን ለፖሊስ ስጭ፣ ዳዊት ደህና ናሆን፣ ህይወት ደም ለግሰዋለች ይላታል ይህንን ሽጉጥማ አስወግጁ ብሎ ቢናገራት፣ አይ እናንተ ከዚህ ቤት ያላችሁ ሁላችሁም ጠላቶች ናችሁ። አሁን ላይ ያለው ብቸኛ ዘመዴ ይህ ሽጉጥ ነው በማለትም አልሰጥም የሚል ምላሽ መልሳለች። እኔ ራሱ እኮ እየለመንኩሽ ነው፣ ባክሽ ባልሽ ነኝ እያለ ሳሚም ይመክራታል። ሳሮን በጭራሽ ይህንማ ሽጉጥ ከሰጠው የሚያድነኝን ሰው ከፊት ያስወግድኩ ማለት ነው ብላ አልሰጥም ማለችው። ያላት ብቸኛ ዘመዷ ክላሿ ነው። ሕይወት እና ዳዊትም ከሐኪም ቤት መልስ ተመልሰዋል። ህይወትም ደህና ነህ እያለች እየጠየቀችው ነው። አይ እኔ በጣም ደህና ነኝ፣ ብዙ ደም ስለፈሰሰኝ ምንም ችግር የለውም አንቺ ስላለሽልኝ ጓደኛዬ እያለ እያመሰገናት ነው። ለማንኛውም አሁን እረፍት አድርግና መድኃኒት ልስጥ ብላ ህይወትም ተነሳች። በሌላ በኩል ሩትና ሚኪ እያወሩ ነው። ነገሮች እኮ አንዳንዴ ከአቅም በላይ ሲሆኑ የምታደርገውን ታጣል እያለች እያወራች ነው ሩትም። ሳሩን ለፖሊስ እጅ መስጠት አለባት ይላል ሚኪ አሁን ፖሊሶች ቢመጡ የምትተኩስባት ይመስልሻል? ብሎም ሲያናግራት ትመስላለች አለችው። ዳዊት በጣም ደህና አይደለም እያስመሰለ ነው የሚል ምላሽም ተመላልሰዋል። ሳሮን በሯን ዘግታ በተቀመጠችበት ዳዊት ሄዶም ይቆፋቆፋል። ሳሮን ይቀርታ ይላታል። ሳሮንም ይቀርታ ወንድሜ፣ ልገልህ ነበር እኮ ሳላስብ ሆኖ ትለዋለች። ዳዊትም እኔም በጣም ይቀርታ እህቴ ከዚህ ክፉ ነገሮች ልጠብቅሽ ስላልቻልኩ ብሎ ይቀርታ ይጠይቃታል። እጅሽን ለፖሊስ መስጠት አለብሽ። ሚኪ ሁሉንም ነገር ያውቃል፣ አጎቱን አንቺ ነሽ የገደልሽበት ይላታል። ምን እሱም ያውቃል አለች። በዚህ መሃል ሚኪ ወደ ውስጥ ይገባል። አንቺ ማለት ሰይጣንና ጭራቅ ነሽ፣ ስለዚህ እጅ መስጠት አለብሽ እያለ አሁንም ይናገራታል። ዳዊት አጣብቂ ውስጥ ነው። በአንድ በኩል አብሮ አደግ ጓደኛው፣ በአንድ በኩል እህቱ፣ ከማን ይቆም ይሆን? ዳዊትም እስኪ ሚኪ ወጣ ብለን እናውራ ይለዋል። ሳሮንም እኔም ማጅ አልሰጥም። እስካሁን እኮ በእኔ ገንዘብ ነው የኖራችሁት፣ ትላለች ዳዊትም፣ እስካሁን ማይኖር ይኖር ነው። እንደዚህ ቢሆን ኖሮ አንድ ብር ራሱ አንቀበልሽም ነበር። እኔ የምታሳዝነኝ እናቴ ናት ይላታል። ወይኔ ሳሮን፣ ምን ይሻልሻል እያለች ነው። ዳዊትም፣ አንተ በእኔ ቦታ ብትሆን ምን ታረጋለህ የሚል ጥያቄ ጠይቆታል ለሚኪ። ልክ ነህ ደግሞ፣ ማይኮ ታሳዝናለች። በሌላ በኩል ሩትና ህይወት፣ ህይወት አሁንም የተፈጠረውን ነገር እየጠየቀች ነው ልጄን ስላገኘሽልኝ አመሰግናለሁ። ግን አሁን እውነቱን ትነግርኛለሽ ወይስ አነግርኝም? እነግርሻለሁ ምንም ችግር የለውም ብላ ከጉዳዩ ሸሸች። ሁሌም ይህ ጥያቄ ሲመጣ ትሸሻለሽ አይደል አለቻት ሩትና ሳሚ አሁን አልቆልሻል ይላታል። ስማ ለእኔ ማሰብ ሳይሆን ለራስ ቅድሚያ ማስብ እያለችሁ ነው እኔ መሄጃ የሌለ ነው የሚመስላ አይደል አለችው። ደግሞ ሳሮንም ብትሆን ተያዛለች፣ ይልቅ ለራስ መሄጃ ፈልግ ትለዋለች። እኔማ በደህና ጊዜ ያጠራቀምኩት ገንዘብ አለኝ ይላል። ይህ ገንዘብ እኮ በደም የተጨማለቀ ነው፣ የህፃናት እጅ አለበት። ስለዚህ ገንዘቡን ደግሞ ለእርዳታ ድርጅት ብትሰጠው የተሻለ ነው የሚል ሀሳብ ሰጠችው። እንደዛ ይሻላል እይማ ከሆነ ምንም ችግር የለውም፣ ለመጀመሪያ ጊዜ ጥሩ ሀሳብ ተናገር ይችላታል። ሩትም ዛሬ ማታ ሁሉን ነገር እነግረዋለሁ ለዳዊት፣ የተፈጠረው ይፈጠር፣ የመጣው ይምጣ እያለች ከወንድሟ ሀገር ስልክ ታወራለች። የእህቴ ልጅ ልፈልግ እንደመጣው ነው የምነግረው ትለዋለች። ሩትም ሰበሰበቻቸው። ዳዊት ምንድን ነው የሰበሰብሽን? ተናገሪ ብሎ ያፋጥጣታል። ይህ ሁላችሁ እየሰበሰብኳችሁ አለች። እንደውም ቆይዋ ለጠጣ ሚኪም ሆነ ቀበላት። ምንድና የምትነግሪኝ? ተናገሪ እንጂ ይላታል ዳዊት። በመጀመሪያ እየቀርታ እኔ ትክክለኛ እህት አይደለውም፣ ግን ትክክለኛ እህትህ ከዚው አለች። ምን ማለት ነው? አትቀልች ሁሉም ያውቃሉ። አዎ የዲኤንኤን ምርመራውን የነኝ ቀየርኩት ብላ ትክክለኛ ሰነዱን ታሳየዋለች። ሳሚም ይመጣና ነገሩን ያቀጣጥለዋል። አንቺ ሰይጣን፣ አንቺ ክፉ እህትና ወንድም ስንት ነገር ሲያደርጉ ለምንድን ነው ዝም ያልሻቸው? ይላል እሩት። አንቺ ክፉ ብሎም ሊሰድባት ወይም ደግሞ እጁን ሲቃጣ ሚኪ ፊትለፊቷ ይቆማል። እኔ እያለውማ ምንም ነገር አታረጋትም። ስለዚህ እኔን አርፍህ አትሄድም ይለዋል። ዳዊትና ህይወት በጣም አሳዛኝ ናቸው በሰሙ ጊዜ የሚይዙትና የሚጨብጡት ነው የጠፋቸው። ቀልድ ነው በሉኝ ውሸት ነው በሉኝ ይላሉ። ሁለቶችም ከባድ የራስ ህመም ተያያዛቸው። ሳሚም ነገሩን እያቀጣጠለው ነው። ውጤቱን ካዩ በኋላም አመኑ። ህይወትም ራሷን ሳተች። ዳዊትም ራሴ ነው ያለ ሚኪ ለማገዝ ይሞከራል። ሳሮንም ሰማቻቸው እና የሰማሁት ነገር ውሸት ነው በሉኝ አለች። እውነት ነው ትክክለኛ እህታችሁ ህይወት ናት። በሰራሽው ነገር ፈጣሪ እየቀጣሽ ነው የሚል ምላሽም ሰጥታታለች ሩት። ሳሮንም እያለቀሰችው ወደ ውስጥ ነበር የገባችው። ዳዊትና ህይወትም ሳሎን ላይ ሆነው ይንፈራፈራሉ። ዳዊትም በስተመጨረሻ እቅፍ ነበር ያደረጋት። ድራማው በዚህ የተቋጨው። ሰላም ጤና ይስጥልኝ ቻናል ለቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ነው።